ያጠነከረኝ አምላክ ያጠንክራችሁ ግራ በተጋባችሁበት ነገር ሁሉ እግዚአብሔር ግራ የገባችሁን ነገር ለመልካም ለውጦ እንድታዩት ያደርጋችሁ። ከሰው አል ከራሳችሁ አልፋችሁ ለሰው የምትተርፉ ያድርጋችሁ። እንጀራ ይወጣላችሁ። ብቻ የተጨነቃችሁበትን ነገር ለመልካም ለውጦ ጠንካራና አምላኳን የምታመሰግን በሰው ፊት የምትመሰክር ያደረገላትን ነገር ሁሉ አምላኳን መታያ የምታደርግ ሴት ያደርጋችሁ ማለት እፈልጋለሁ። አይኖ በዚህ ሰዓት በተለይ በተጨነቃችሁበት ሰዓት አንዳንድ ነገሮች እንደ ዝም ብሎ እንደ ወሬ ሊመስል ይችላል። ግን ሁሌም ልነግራችሁ የምፈልገው ሁሌም በነገሮቼ ላይ አንድ ላይ አድርጌ መነገር